ከለውጡ ዓመታት ወዲህ ኢትዮጵያ ቱሪዝሙን የኢኮኖሚው መሰረት በማድረግ በፖሊሲ ማሻሻያዎችና ፕሮጀክቶች በማገዝ ትኩረት ሰጥታ እየሰራችበት ነው። በገበታ ለሸገር ፕሮጀክት አዲስ አበባ ላይ የተጀመረው ስራ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች ተጠናክሮ በመቀጠሉ በተለያዩ የሀገሪቱ አካባቢዎች በዓለም አቀፍ ደረጃ ተወዳዳሪ የሆኑ አዳዲስ የመዳረሻ ልማት ስራዎችን መገንባትም ተችሏል። ወንጪን ነው የመጀመሪያው የገበታ ለትውልድ የገበታ ለሀገር የመጣው ከወንጭ መቀጠል እንግዲህ በይኑና ባለፈው ይፋ ሆኗል። ከዛ ባሻገር የኮሪደር ልማቶች ያሉ አሁን ጅማዋ ኦልሞስት አልቋል ማለት ይቻላል። የአባጅፋር ቤተመንግስት እድሳት እንዲሁ ኦልሞስት እያለቀ ነው። በሌሎች ከተሞች እንደ ቢሾፍቱ አይነት ከተሞች ደግሞ ኮሪደር ልማቱ በጥሩ ሁኔታ የሚሰራ ያለው እኛ ክልል ላይ የቱሪዝም መዳረሻዎች በአዲስ የተገነባበት አንዱ ክልል አማራ ክልል ነው። አንደኛው እናንተ እንደምታውቁት ጎርጎራ እሱ ጥሩ ጅማሮ ነው። የጎርጎራ ሪፕሊካ እንዲሁ ባህር ዳር ላይ በዛው መንገድ የተገነባበት ሁኔታ አለና መዳረሻዎችን ከማልማት ከማስፋት አንጻር በእኛ ክልል ሰፊ ስራዎች ነው እየተሰሩ ያሉት። አዳዲስ መዳረሻዎችን ከማልማት ባለፈ የነበሩ ቅርሶች ጥንታዊነታቸውን ሳይለቁ የመጠገን ስራ ላይ ትኩረት ተደርጎ እየተሰራ ይገኛል። በዚህም ውጤት ማግኘት ተችሏል። የጎንደር አብያተ መንግስታት፣ ግብረ ህንፃዎች እድሳታቸው ፌዝ ዋን ተጠናቋል። ፌዝ ቱ እየቀጠለ ነው ያለው። ላሊበላም ብንሄድ ሰስተኔብል ላሊበላ ፕሮጀክት በጥሩ ትራክ ላይ ነው ያለ አብዛኛው ስራዎች እየተሰሩ ያለበት ሁኔታ ነው ያለው። ጉዛራ ቤተ መንግስት እየታደሰ አለ። ደሴ ሙዚየም በዚሁ በተመሳሳይ እየታደሰ ያለበት ሁኔታ አለ። እንደገና ደግሞ የዳጋ እስጢፋኖስ ገዳም ሙዚየሙ ኦሬዲ በመጠናቀቅ ላይ ነው። እንደገና አብያተ ክርስቲያኑም በዛ መንገድ እየጠገን ያለንበት ሁኔታ አለ። በቀጣይ የደብረ ብርሃን ስላሴ ቤተ ክርስቲያን እድሳትም እንዲሁ ይቀጥላል። ሌሎችም ጀማ ንጉስ አካባቢ እንደዚህ የተለያዩ ቅርሶችን እያደስንበት ያለው ሁኔታ አለ። የጥንታዊ ቅርሶች ባለቤት በሆነችው የሀረሪ ክልልም በተመሳሳይ የቱሪዝም መዳረሻ ስፍራዎችን ደረጃቸውን በጠበቀ መልኩ የመገንባትና የቅርሶች ጥገና ስራዎች ተሰርተዋል። ጁጎል ውስጥ የሚታወቁት ታሪካዊ አምስት በሮች አሉ። እነሱንም የጥገና ስራዎች ተጠናቀው ለአገልግሎት ክፍት የሆኑበት ኦሪጂናሊቲያቸውን ኦቴንቲክ የሆነውን ቅርስ ሳይለቁ በጥሩ ሁኔታ ተሰርተዋል። ከዛ ውጪ በጁግል ዙሪያ አሁንም ሁለት የህዝብ ፐብሊክ ስኩዌር ወይም መዝናኛ የኑር ፕላዛና የአባድር ፕላዛ የተሰሩበት ሁኔታ አለ። ጠቅላይ ሚኒስትራችን የመደመር መጽሐፍ ሽያጭ በሀረር ከተማ ላይ የኤኮ ፓርክ በትልቁ ትልቅ ግንባታ ነው። ያንን ሰርተን አጠናቀን እሳቸውም በተገኙበት ለመመረቅ ችሏል። መንግስት ከመዳረሻ ልማት ስራው ባለፈ ለጎብኚዎች የመሰረተ ልማት ማሟላት ና አገልግሎት ሰጪ ተቋማት ግንባታ ላይ በትኩረት እየሰራ ይገኛል። ጅማ አባጅፋርን ማንሳት እንችላለን። ቤተ መንግስት የጎንደር አብያተ መንግስታት እድሳት አለ። አክሱም ቅርሶች ላይ እንደዚሁ የሚደረጉ የእድሳት ስራዎች አለ። በጣም ብዙ ስራዎችን መጥቀስ እንችላለን። ለጎብኚዎች ምቹ የሆኑ መሰረታዊ ደግሞ አገልግሎቶች አሉ። ከመጸዳጃ ቤት ጀምሮ የመንገድ አቅርቦት ያስፈልጋቸዋል። ትልልቅ ፓርኮች አሉ። እነዚህ ፓርኮቻችን ውስጥ ጎብኚዎች በሚንቀሳቀሱበት ጊዜ ምቹ የሆነ ደህንነቱ የተጠበቀ አገልግሎት እንዲያገኙ ማድረግ ከትንንሽ ከሚመስሉ አገልግሎቶች ጀምሮ እስከ ትልልቆቹ ድረስ ያው መንግስት ትኩረት ሰጥቶ ኢንቨስት እያደረገ ነው። የሚገኙ አዳዲስ የቱሪዝም መዳረሻ ስፍራዎች መገንባታቸውና ጥንታዊ ቅርሶች መጠገናቸው በተለያዩ የሀገሪቱ ከተሞች ተግባራዊ ከተደረገው የኮሪደር ልማት ጋር ተዳምሮ ቱሪዝሙ ለኢኮኖሚው ያለውን አበርክቶ እንዲወጣ እድል እንደሚፈጥር ተመላክቷል። ከዚህ ባለፈም ሀገራት ምሳሌ እንዲያደርጉት መነሻ ሆኗል። የቱሪዝም መዳረሻዎች ሰሩ ዘንድ ክቡር ጠቅላይ ሚኒስትራችን የጻፉትን መጽሐፍ አበርክተዋል። በዛም ደግሞ ገበታ ለትውልድ በሚል ፈንድሬስ ያደረገው ታንበት ደርሳለምን በሀገር ሀብት ሰፊ የመሰረት ልማት ስራዎች ይሰሩ ነው ያሉት፣ በየክልሉ ማለት ነው። ይሄ ደግሞ የቱሪዝም ላንድስኬፕን ቶታሊ ነው የሚቀይረው። ይሄ ይቀይረዋል። ሲቀይር ደግሞ ፈንዳሜንታሊ ነው፣ ስር ነቀል ለውጥ ነው እያመጣ ያለው። ኢትዮጵያ ሌሎች ሀገሮች ምሳሌ መሆን እስከምትችል መቻል ቻለች። አሁን ሳውዝ አፍሪካን በምን ሁኔታ ልናሰብ እንችላለን? የሳውዝ አፍሪካ ፕሬዚደንት እንደዚህ ሆን ብሎ ሲናገር ወይ የኬንያ ፕሬዚደንት ከአዲስ አበባ ልምድ ለመውሰድ ሲፈልግ እንዴት ልታስቢ ትችያለች? ይሄ ቀላል ነገር አይደለም። በቀጣይ በመዳረሻ ልማት የተጀመሩ ስራዎችን አጠናክሮ በመቀጠል የዜጎች ተጠቃሚነትንም ጭምር ለማረጋገጥ ታቅዷል ነው የተባለው። አዳዲስ በዜሮ በአመት ደግሞ ልንሰራቸው ያቀድናቸውን ሶስት የመዳረሻ ስራዎችም እንደዚሁ አንስተናል። ለምሳሌ አንዱ ግንባታው ወደ ሰባ በመቶ አካባቢ የደረሰው በድሬዳዋ ላይ የሚገኘው የድሬዳዋ የባቡር ጣቢያ እድሳትም እንደዚሁ ቅርስ ነው፣ እሱም አለ። በተጓዳኝ በዚህ ዘርፍ ላይ መዳረሻ ልማት ስራዎቻችን አንድም የጎብኚዎችን ምቾት ጠብቆ በጥሩ ሁኔታ ጎብኝተው እንዲመለሱ ማድረግ፣ ከዛ ባሻገር ከዚህ ዘርፍ ደግሞ የሚገኘውንም ጥቅም እና ማህበረሰቡም ሊያገኝ የሚገባውን ጥቅም ከፍ ማድረግ ላይ ትኩረት ያደረጉ ናቸው።